የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችን ቆዩ። ወደ ቀዳሚው ዜናችን ስናልፍ የአዲስ አበባ ሀገረ ስብከት በአብይ ጾም ሰንበታት በተመረጡ 49 አብያተ ክርስቲያናት ልዩ የስብከተ ወንጌልና ጥናታዊ ጽሑፍ የሚቀርብበት መርሃ ግብር እያካሄደ ይገኛል። ከተመረጡት አብያተ ክርስቲያናት አንዱ በሆነው በቀጨኔ ደብረ ሰላም መድኃኔ ዓለም እና ደብረ ትጉሃን ቅዱስ ገብርኤል አብያተ ክርስቲያናት ልዩ የስብከተ ወንጌል መርሃ ግብር በበዓለ ደብረ ዘይት ተካሂዷል። መምህር ጌታቸው በቀለ ዝርዝር አለው። የአዲስ አበባ ሀገረ ስብከት በአብይ ጾም ሰንበታት ክርስቲያኖች በአጥቢያቸው ተሰባስበው ወንጌል እንዲማሩ በማሰብ በተመረጡ 49 አብያተ ክርስቲያናት ልዩ የስብከተ ወንጌል መርሃ ግብር እያካሄደ ይገኛል። ጉባኤያቱ ከተካሄዱባቸው ቦታዎች አንዱ የቀጨኔ ደብረ ሰላም መድኃኒዓለምና ደብረ ትጉኃን ቅዱስ ገብርኤል አብያተ ክርስቲያናት ይጠቀሳል። በዚህ ደብር መጋቢት 14 ቀን 2017 ዓ ም በበዓለ ደብረ ዘይት ታላቅ ጉባኤ ተካሂደዋል። የደብሩ አስተዳዳሪ መልአከ ሰላም አምደወርቅ ደሴ እንደተናገሩት ቦታው ስብከተ ወንጌል ቦታ ነው። በዚህ ጥንታዊ ታሪካዊ ደብር በታላቁ በዓል ዕለት ከሀገር ስብከቱ በተፈቀደልን መሠረት ከሀገር ስብከቱና ከክፍለ ከተማው ጋር በመናበብ ትኩረት በመስጠት ልዩ ጉባኤ መዘጋጀቱን ገልጸዋል። ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉኃን ቅዱስ ገብርኤል አብያተ ክርስቲያናት የወንጌል ቦታ ነው። የተለያዩ የወንጌል ዝግጅቶች ይደረጋሉ። የዛሬው ለየት የሚያደርገው የአዲስ አበባ ሀገረ ስብከት በእውነት የስራ ኃላፊዎች ከብፁዕ አባታችን ጀምሮ ከዋና ስራ አስኪያጁ ጀምሮ እንዲሁም የስብከተ ወንጌል ዋና ክፍሉና ሌሎችም ሰራተኞች ተደምረው በተለያዩ 49 አድባራትና ገዳማት የወንጌል መርሃ ግብር ዘርግተዋል። ከነዚህም መካከል እንግዲህ ይሄ ደብር ጥንታዊና ታሪካዊ ደብር ነው፣ የልጅ ኢያሱ ደብር ነው። ጥንታዊነቱን ታሪካዊነቱን ተመልክተው ከዚያም ሲያልፍ ደግሞ ዛሬ ያው በዓለ መድኃኔዓለም ስለሆነ በዓለ ደብረ ዘይት መድኃኔዓለም ክርስቶስ ነገረ ምጽአቱን ያስተማረበት ቀን ስለሆነ በዚህ በታላቁ ደብር በታላቁ በአለት ወንጌል መርሃ ግብር እንዲከናወን በፈቀዱት መሰረት ከሀገረ ስብከቱ እንዲሁም ከክፍለ ከተማው ጋር በመናበብ የደብራችን የስብከተ ወንጌል ኃላፊ መልአከ ብርሃን ብርሌ ወርቁና እንዲሁም ሰባክያነ ወንጌሉ ሌሎችም፣ ኮሚቴዎች የአካባቢ ወጣቶች በመናበብ እንግዲህ ትኩረት በመስጠት ሁላችንም ለዚህ ታላቅ የወንጌል ቀን ጊዜያችን ም ሁሉን ነገር ያው የስራ ድርሻችን ግዴታችን ቢሆንም የበለጠ ደግሞ ስራችን ነው ብለን። በዚህ መልኩ እንግዲህ እንደምታዩት አሁን ተደግሷል፣ ድንኳኖች ወንበሮች ተዘጋጅተዋል። በጥዋቱም መርሃ ግብር እንደተመለከታችሁት ልዩ ጉባኤ ነበር የነበረው። የማታው ጉባኤም ደግሞ ከዚህ ባለፈ መልኩ ብዙ ምእመናን ንስሐ የሚገቡበት፣ እግዚአብሔርን የሚያመሰግኑበት፣ የሚያከብሩበት፣ እግዚአብሔር የሚያውቁበት ጉባኤ ይሆናል ብለን ነው የምንጠብቀው። መጋቢ ሐዲስ ባህታዊ ሶፎንያስ የአራዳና የጉለሌ ክፍላተ ከተማ የስብከተ ወንጌል ክፍል ኃላፊ እንደተናገሩት በቀጨኔ ደብረሰላም መድኃኔዓለም ቤተክርስቲያን ልዩ ስብከተወንጌል መርሃ ሀገር መካሄዱን ገልጸው ይህም ምዕመናን ወንጌል እንዲማሩ ለሀገር እንዲጸልዩ የተዘጋጀ ልዩ ጉባኤ መሆኑን አስረድተዋል። በአሁኑ ሰዓት ደብረ ዘይት 49 ቤተ ክርስቲያኖች በአዲስ አበባ ጠቅላላ ማለትም በሰባት ክፍለ ከተማ ጉባኤ እንዲደረግ የተደረገበት ምክንያት አንደኛ ምዕመናንን ስጋ ወደሙ እንዲቀበሉና ወደ እግዚአብሔር እንዲመለሱ፣ ሁለተኛ ምእመንን ወንጌልን እንሰምተው ለሀገር እንዲጸልዩ ፍቅርን ሰላምን እንዲወርድ ያደርጋል። በሶስተኛ ደረጃ የተበተነ ሕዝባችን ትልቁ የሰንበትን ጥቅም ስለምናገኘው በሌላ ቀን የስራ ቀን ስለሆነ በሰንበት የተመረጠበት ምክንያት አንዱ ወንጌል ነውና ቤተክርስቲያንም መሰረቱ በአጠቃላይ ወንጌል እንዲስፋፋ ወንጌልን እንዲማር ፍቃድ እኝነት ስለሆነ ሕዝበ ክርስቲያንም በአጠቃላይ በየቦታው እንዲማር ብለው ብፁዕነታቸው መምሪያ በሰጡት ይህ የተናበበ ነው። የደብሩ የስብከት ወንጌል ክፍል ኃላፊ መልአከ ብርሃን በርሌ ወርቁም እንዳብራሩት የአዲስ አበባ ሀገረ ስብከት በተሰጠው መመሪያ መሰረት ከደብሩ የሚጠበቀውን ዝግጅት በማድረግ ጉባኤው መካሄዱን አብራርተዋል። ጾሙ ከመግባቱ አስቀድሞ የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሄኖክ ሊቀ ጳጳስ፣ እንዲሁም ደግሞ ዋና ስራ አስኪያጁ ሊቀ ማይምራን የማነ ዘመንፈስ ቅዱስና ሌሎችም የሀገረ ስብከቱ ሰራተኞች አጠቃላይ ስብሰባ አድርገው በአዲስ አበባ በታላቁ ጾም በ49 በተመረጡ አብያተ ክርስቲያናትና ገዳማት ታላቅ ጉባኤ ሀገረ ስብከቱ እንዳዘጋጀና ያሉትን ወጪዎች ደግሞ ራሱ እንደሚሸፍን መመሪያና እውቅና ሰጥተው ስራው ተጀምሯል። ስራው ከተጀመረ በኋላ በእኛ በኩል የሚጠበቀው ምንድነው? ዘማሪያንን መጋበዝ አውደ ምረቱን ማዘጋጀት እንዲሁም ደግሞ ወጣቶችን ማስተባበርና ለጉባኤው መድመቅ ለጉባኤው መስፋት እንዲሁም ደግሞ ጉባኤው በሕዝቡ ዘንድ እውቅና አግኝቶ ሕዝቡ እንዲሰበሰብ ማድረግ ከኛ ይጠበቃል። ይህንን ስራ ሰርተናል። በደብሩ በተለያየ ክፍል የሚያገለግሉ አገልጋዮችም እንደገለጹት በደብሩ ልዩ የስብከተ ወንጌል መርሃ ግብር መካሄዱን ገልጸው በአሁኑ ወቅት የስብከተ ወንጌልን አገልግሎት ለማስፋፋት አስተዳደሩ፣ ሰንበት ትምህርት ቤቱ፣ የአካባቢ ወጣቶችና ምዕመናን በመናበብ በአንድነት እየሰሩ መሆናቸውን ገልጸዋል። ያው የቀጨኔ መድኃኔዓለም ጉባኤ የታወቀ ነው፣ ከጥንት ጀምሮ በይበልጥ ደግሞ በአሁኑ ሰዓት ያሉት የደብራችን አስተዳዳሪም እንዲሁም የደብሩ ሰበካ ጉባኤም ለስብከተ ወንጌል ሰፊ ትኩረት በመስጠት ስብከተ ወንጌል ለማስፋፋት ብዙ ጥረት እየተደረገ ነው። በዚህም ዙሪያ የአካባቢ ወጣቶች አሉ፣ የደብሮ አገልጋይ ዲያቆናትና ካህናት እንዲሁም ደብሩ ሰንበት ትምህርት ቤት በጣም በብዙ ድጋፍ ያለ ጉባኤ ነው ማለት ነው። ቀጨኔ ደብረ ሰላም መድኃኔ ዓለምና ደብረ ትጉሃን ቅዱስ ገብርኤል አጥቢያ ላይ ያለ ምእመናን በአብዛኛው ክርስቲያን ነው፣ የኦርቶዶክስ እምነት ተከታይ ነው። በርካታ አባቶች የሚገኙበት፣ እናቶች የሚገኙት፣ ጥንታዊ ከመሆኑ አንጻር ረጅም እድሜ የቆየና ከመቶ ዓመት በላይ ያስቆጠረ ነው። እንግዲህ በአካባቢ ያሉ ምእመናን ከቤተ ክርስቲያን ጋራ በህብረት በመተባበር ነው እየሰራ ያለ ነው። ለዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በብፁዕ አቡነ ማቴዎስ አስተባባሪነት የገንዘብ ድጋፍ ተደረገ። ገዳሙ ለተደረገለት የገንዘብ ድጋፍና መጋቢት አምስት ቀን 2017 ዓ.ም የተከበረው የጻድቁ ዕረፍት በዓል በሰላም እንዲከበር አስተዋጽኦ ላደረጉ አጋር አካላት ምስጋና አቅርቧል። ዝርዝሩን መምህር ቤላ አሰፋ እንደሚከተለው ያቀርበዋል። የደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በጻድቁ አቡነ ገብረ መንፈስ ቅዱስ የተመሠረተ ገዳም ነው። አቡነ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ መጥተው ቅዱሳት በሆኑ እግሮቻቸው በመርገጥና በመባረክ በተራራው አናት ላይ በሚገኘው ውብና ማራኪ በሆነው ባይር ውስጥ ለአንድ መቶ ዓመታት በመጸለይ የቀደሱት ገዳም ነው። የዝቋላ ደብረ ከዋክብት ጻድቁ አቡነ ገብረ መንፈስ ቅዱስ ገዳም ባሳለፍነው ዓመት በአሸባሪዎች በደረሰበት ጥቃት ገዳሙና ገዳማውያኑ በብዙ መከራ ውስጥ አልፈዋል። አሁን ያ የመከራ ቀን አልፎ ዛሬ ገዳማውያኑ በጸሎት እየተጉ፣ ምዕመናንም በገዳሙ እየተገኙ መንፈሳዊ አገልግሎት እያገኙ ነው። ለዚሁ ታሪካዊ ገዳም በብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅትና የአፋን ኦሮሞ መገናኛ ብዙኃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ የጉረ ስብከት ሊቀ ጳጳስ አስተባባሪነት ከ329 ሺህ ብር በላይ ድጋፍ ተደርጎለታል። ድጋፉን የገዳሙ መጋቢ አባ ተክለምድህን ገብረ መስቀል ከብፁነታቸው እጅ ተቀብለዋል። የገዳሙ መጋቢ አባ ተክለ መድኅን ገብረ መስቀል ድጋፉን በተረከቡበት ወቅት ብጹዕ አቡነ ማቴዎስ የመንፈስ ቅዱስ ልጆቻቸውን በማስተባበር ላደረጉት ድጋፍ ምስጋና አቅርበዋል። ይህን ለገዳማችን በጎ አድራጎት ያደረጋችሁ የተስጦታ ሁሉ ቅድመ እግዚአብሔር ያደሰላቸው፣ እግዚአብሔር ይስጥልን፣ ጻድቁ ይጠብቁልን፣ ጻድቁ በረድኤት ይጠብቋችሁ፣ ቤተሰባችሁን በበረከት ይሙሉልን። ይህ በጎ ስራችሁና በጎ አድራጎታችሁ እንዲሁም ለቀጣዩ ጊዜ ይሁን እንዳይለየን ተስፋ እናደርጋለን። እግዚአብሔር አምላካችን ገዳማችን በረር ይጠብቅልን፣ እናንተንም በበጎ አምልኮ ፈጣሪያችን ይጠብቅልን። እግዚአብሔር ይስጥልን፣ በገዳሙ ስም እናመሰግናለን። የገዳሙ አርድት አባ ኃይለ ሚካኤል አሰፋ በበኩላቸው ብፁ አቡነ ማቴዎስ ለገዳሙ ድጋፍ በማሰባሰብ በባንክ ገንዘቡን ገቢ በማድረግ ገቢ የሆነበትን ደረሰኝ እንደሰጧቸው በመግለጽ ከብፁ አቡነ ማቴዎስ በተጨማሪም ብፁ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ ለገዳሙ የገንዘብ ድጋፍ ማድረጋቸውን ተናግረው ከአባቶች በተጨማሪ ከምእመናን ለመነኮሳቱ የአልባሳት ግዢ ድጋፍ መገኘቱን ገልጸው ምስጋና አቅርበዋል። ብፁ አባታችን አቡነ ማቴዎስ ለበዓሉ ሲመጡ የሚዲያ አካላትን ይዘው መጥተው ነበር እና የሚዲያ አካላትን መጥተው በዓሉን ሙሉ ለሙሉ ቀረጽ አድርገው አስተላልፈውታል ማለት ነው። በዛም ደግሞ አልበቃም፣ ገዳሙ ያለበትን ችግር ለመረዳት ብፁ አባታችን የሚዲያ አካላትን ይዘው መጥተው አንዳንድ የስራ ቦታ ላይ ጉብኝት አድርገው ጋዜጠኞቹ ቃለ መጠየቅ አድርገው ቀረጽ አድርገው መጥተዋል ማለት ነው። በዚህም በተጨማሪ ብፁ አባታችን አቡነ ማቴዎስ ለዛ ለበዓሉ አስፈላጊውን ድጋፍ አድርገው የሚሰጡ ገንዘቦችን በአካውንት እዚህ አስገብተው እዛ ደግሞ በእጅ የመስጠት ያው መንገዱ ማስቸጋሪ ስለነበረ እዛ መታችሁ እንድትቀበሉ ስሊፕ ስላለን ስሊፕ ሰጣችኋል ብለው ነግረው ስለነበረ ጥሪ አድርገውልን በዛ መሰረት እዚህ መጣን ማለት ነው። ዛሬ ደግሞ ያው በእሳቸው ምክንያት ወደ አካውንት የገቡ ብሮችን በስሊፕ አስረክበናል ማለት ነው። እና ለዚህ ነው የሚመጣ ነው። ብፁዕ አባታችን ያው ለዚህ ለበዓሉ ካደረጉት አገልግሎት የክሳን አገልግሎት በተጨማሪ በገንዘብ ብዙ ድጋፍ አድርገውልናል ማለት ነው። ያን ለመቀበል የመጣ ነው። ዛሬ ብፁዕ አባታችን አቡነ ጎርጎሪስን በዚሁ ላይ ተሳትፎ ስላደረጉ በአውደ ምረት ላይ ወደ 400 ሺህ ብር ገቢ አድርገውልናል ማለት ነው። በአካውንት ያንንም ገዳሙ ተቀብሏል። ለብፁዕ አባታችን አቡነ ጎርጎሪስም ብሔራ ምላ አካዴሚና ጤና ይስጥልም ለለም ምስጋና እናቀርባለን። የልብስ መግዣ ብለው ወይዘሪት ኤልሳቤጥ ኃይለ ኢየሱስ ስመ ክርስትናቸው ወለተ ኪዳን የሚባሉት እንዲሁም በተጨማሪ ወይዘሪት ቤተልሔም ስመ ክርስትና ትርሲተ ማርያም የምትባል ወደ 600 ሺህ ብር በአካውንት ገቢ ያድርገውልናል። ይህንንም ምስጋና ለማቅረብ እንወዳለን ማለት ነው የደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ባሳለፍነው ዓመት የተከሰተበትን ችግር ለማስወገድ እንዲሁም መጋቢት አምስት ቀን 2017 ዓ.ም በተከበረው የጻድቁ አቡነ ገብረ መንፈስ ቅዱስ በዓል በሰላም እንዲጠናቀቅ አስተዋጽኦ ላደረጉለት ሁሉ ምስጋና አቅርቧል። ገዳማችን ዝቋላ ደብረ ከዋክብት አምና ከደረሰበት ችግርና መከራ አንጻር ህዝበ ክርስቲያኖች በሙሉ በሀገር ውስጥም በውጭም ሀገር ያሉት ይህን ገዳም ለመርዳት እጃቸው ዘርግተው ነው ያሉት። በመንፈስም በስጋም ገዳሙን በጣም እየረዱት ነው ያሉት። ምክንያቱም ይሄ ገዳም ያለ ህዝቡ መኖር አይችልም፣ ያለ ክርስቲያን መኖር አይችልም። ገዳሙ ብቻውን የተለየ ገዳም ቢሆንም እንኳን ህዝቡ አስፈላጊ ስለሆነ ለገዳሙ ብዙ አስተዋጽኦ እያደረገ ነው ያለው። በገንዘብ የሚረዳ አለ፣ በምክር አገልግሎት የሚረዳ አለ፣ በሀሳብ የሚረዳም አለ ማለት ነው። በጸሎት የሚረዳም አለ እና ይሄ ገዳም እየተረዳ ያለው በአራት አይነት መንገድ ነው እዚህ በውጭ ሀገርም በሀገር ውስጥም ያሉት ህዝበ ክርስቲያኖች በሙሉ እያለቀሱ የሀዘን ልብስ እየለበሱ የአባቶች ከሞቱ ጀምሮ ሀዘን ሳያቋርጥ ማለት ነውና በያሉበት ጸሎት እያደረጉልን ነው ያሉት እና ህዝበ ክርስቲያን ምን አይነት ጽናት እንዳላቸው ለገዳሙ ትልቅ ፍቅር እንዳላቸው ተመልክተናል፣ ማለት ነው። በዚህ አጋጣሚ ህዝበ ክርስቲያን በሙሉ እግዚአብሔር አምላክ ይጠብቅልን። በመቀጠል የመንግስት አካላትም እንደዚሁ ለዚሁ በዓል ጥበቃ ስላደረጉልንና በዓሉን በሰላም ተከብሮ እንዲፈጽም ስላደረጉልን እንትንም እግዚአብሔር አምላክ ይጠብቅልን። እንዲሁም ደሞ የመከላከያ አካላት ልዩ ኃይሎችንም በዛ በብርድስ ላይ በዛ በቅዝቃዜ ላይ ሆነው ችግር እንዳይፈጠር ሌቦችም ተከትለው ገብተው እንዳይዘረፍ በዓሉን እንዳይስተጓጉ ለማድረግ የሚያስቡትን አንዳንድ አንድ ህገወጥ ሰዎችን በንቃት በትጋት እየጠበቁ በሰላም ስለተከበረ ስላስከበሩልን እግዚአብሔር አምላክ እነሱም ይጠብቅልን። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በቅድስና አርፈዋል። በዋገምራ ሀገረ ስብከት ከፍተኛ ችግርና በረሃብ ጉዳት ለደረሰባቸው የጋዝጌብላ ወረዳ ማህበረሰብ ብፁዕ አቡነ በርናባስ የእህል ድጋፍ አደረጎ መምህር ጌታቸው በቀለ ዝርዝሩን እንደሚከተለው አጠናቅሮታል። በ2016 ክረምት ላይ ከመጠን በላይ በረዶ ቀላቅሎ በጣሎ ዝናብ ምክንያት በጋዝጊብላ በዳህናና በጻግብጅ ወረዳ በርካታ ህዝብ አካባቢውን ጥሎ ተሰዷል። ከቤቱ ያለውም ቢሆን በከፍተኛ ችግርና ረሃብ ውስጥ እንደሚኖሩ ከሀገር ስብከቱ ያገኘነው መረጃ ያስረዳል። ብፁዕ አቡነ በርናባስ የዋግ ኽምራ ሀገር ስብከት ሊቀ ጳጳስ ተጎጅ ለሆኑት ህብረተሰብ ክፍሎች ግምቱ ከአምስት ሚሊዮን ብር በላይ የሚያወጣ ሦስት መቶ ሰባ ኩንታል ማሽላ ድጋፍ አድርገዋል። ወደ አምስት ሚሊዮን የተጠጋጋ ነው። በእህል ደረጃ እህል የተሸመተው በምስራ ካናዳና ምዕራብ ካናዳ በተገኘው ድጋፍ በዘንድሮ ዓመት ሰባት ሚሊዮን ብር ነው ድጋፍ ያደረገው ማለት ነው። እህል የተሸመተው ወደ አምስት ሚሊዮን ነው። በሌላ ደግሞ በችግር በተለያዩ ሰዎች የሰጠነው ጋራ ሲደመር ከሰባት ሚሊዮን ብር በላይ ነው ማለት ነው። ይህንን ድጋፍ ለሰጡን ወገኖቻችንን ከልብ እናመሰግናለን። በእውነት ኑሯቸው ተርፏቸው አይደለም ተርፏቸው ሳይሆን ለምን እኛ ሁለት ሶስት ጊዜ ከምንበላ አንድ ጊዜ በልተን ወገኖቻችን ደግሞ በህይወት መቆየት አለባቸው ብለው ነው እንጂ፣ ዛሬ መረዳዳት፣ መደጋገፍ የሰውን ችግር የኔ ችግር ነው ብሎ ማየት የሰውን ረሃብ የኔ ነው ብሎ መመልከት ትልቅ ክርስትና ነው። ከክርስትና አልፎ ደግሞ ሰብአዊነት ነው። ሰው መሆን ማለት መተዛዘብ፣ መተሳሰብ ነውና ይህንን ድጋፍ ላደረጉ ግኖቻችንን በጣም ከልብ እናመሰግናለን። እንግዲህ ህዝቡም በዚህ ልክ ነው እያመሰገነ ያለው። ብፁዕነታቸው በሶስት ወረዳዎች አሁንም ችግሩ የከፋ በመሆኑ በጎ አድራጊዎች፣ ምዕመናን ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። የጋዝ ጌብላ ወረዳ ተቀዳሚ ዋና አስተዳዳሪ አቶ አበባ ደሳለኝም እንደገለጹት ባሳለፍ ነው ክረምት ወረዳችን ከመጠን ያለፈ ከፍተኛ ዝናብ የመሬት መንሸራተትና በረዶ ቀላቅሎ የጣለው ዝናብ ባደረሰው ጉዳት ከ41 ሺ በላይ ህብረተሰብ ክፍሎች ተጋላጭ ሆነዋል። ከሰባት ሺ በላይ የሚሆኑት ደግሞ ቀያቸውን ለቀው ተሰደዋል ብለዋል። ህዝባችን በጣም ከፍተኛ ደረጃ ስጋት ላይ ነው ያለሁት። አሁን ዘንድሮ መኖሩ ብቻ አይደለም ባለፈው ዓመት የደረገ ጎፍ አደጋ እርሻቸው ማሳቸው ከእንደገና አገልግሎት የሚያስት ቦታዎች አሉ። በተለይ ናዳ የደረሰባቸው የበሰ ክፍሎች እርሻቸውን ደጋሚ ለመጠቀም ብዙ የተዘጋጁበት አጋጣሚ የለም እና ይህን ለማድረግ ይህን የምትከታተሉ ይህ የሚደርሳቸው አካላትም ጭምር የዘር ድጋፍ ለማድረግ በክረምት ወቅት ዘር ድጋፍ ለማድረግ እርሻቸው ላይም ጭምር ተመሳስለው የማዳበሪያ፣ የተለያዩ ድጋፎች እንዲያደርጉላቸው እና አሁንም ጭምር ክረምት ለመሻገር ብዙ የራሳ ድጋፍ ይጠብቁ አካላች ስላሉ፣ በዚህ አጋጣሚ ጥሪያችን ሰምታችሁ ወደ ወዳችሁ መጥታችሁ ከሰላሙ ጎን በጎን ደግሞ ረሃቡ ማስታገስ ነገር ሊታደረጉልን ጥሪያን ለማሳረት የዋግ ምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት የቅድመ ማስጠንቀቂያ ምላሽ ቡድን መሪ ወይዘሮ ዝናሽ ወርቅ እንደተናገሩት በብሔረሰቡ አስተዳደሩ 242,008 ተጋላጭ የማህበረሰብ ክፍል አለ። ከዚህ ውስጥ ድጋፍ የተደረገላቸው ለ119,000 የህብረተሰብ ክፍል ነው። ከግማሽ ፐርሰንት በላይ የሚሆኑት በከፍተኛ ችግር ውስጥ የሚኖሩ ናቸው። ችግሩ የከፋ የሆነው ዳህና ጋዝጊብላና ጻግብጂ ወረዳ ነው ብለዋል። በሦስቱ ወረዳዎች ብቻ ክረምት ላይ ከተከሰተው የመሬት መንሸራተትና በረዶ ቀላቅሎ በጣሎ ዝናብ ምክንያት 46 ሺህ የሚሆኑ የህብረተሰብ ክፍሎች አካባቢያቸውን ለቀው ተሰደዋል ያሉት ወይዘሮ ዝናሽ የክልሉ መንግሥት ለ20 ሺህ የህብረተሰብ ክፍሎች የዕለት ደራሽ ምግብ ድጋፍ አድርጓል። መንግሥታዊ ባለሆኑ ድርጅቶችም ለ119 ሺህ የህብረተሰብ ክፍሎች ድጋፍ ተደርጓል በማለት ገልጸዋል። በሰሜኑ ጦርነት ወቅት በ2015 እና በ2016 ዓ ም ድርቅ በተከሰተባቸው ወረዳዎች ድጋፍ በማድረግ የሚታወቁት ብፁዕ አቡነ በርናባስ አሁንም አምስት ሚሊዮን ብር ወጪ በማድረግ ማሽላ ድጋፍ አድርገውልናል በዚህም ብፁዕነታቸውን እናመሰግናለን ብለዋል አጠቃላይ በዞናችን እንግዲህ በዚህ በ2016/17 ዓ ም 242008 ሰው እንግዲህ ተጋላጭ የማህበረሰብ ክፍል አለን እንግዲህ ከዚህ ውስጥ እንግዲህ በጥናቱ መሰረት ምላሽ ወይም ሪስፖንስ የተሰጠን ለ119 ሺህ ሰው ነው። ከግማሽ በላይ የሚሆነው ገና ችግር ላይ ያለ ማህበረሰብ ነው። ከዚህ ጋር ተያይዞ እንግዲህ ችግሩ ሰፊ እንደመሆነ መጠን በተለይ ደሃናና ጋዝጊብላ እንዲሁም ደግሞ ወጻግብጅ ላይ በጣም ከፍተኛ ችግር ነው የደረሰው። ይሄም በጎርፍ በበረዶና በመሬት መሸራተት በርካታ ማህበረሰብ ችግር ላይ የወደቀ ማህበረሰብ አለን። ከዚህ ጋር ተያይዞ እንግዲህ ወደ 46 ሺህ የሚሆን የህብረተሰብ ክፍል ወደ ተለያዩ አካባቢዎች ተሰደዋል ማለት ነው። ይሄ ማለት እንግዲህ ዋናው ኢንዲኬተር ነው፣ ችግሩ ሰፊና እስከ አፋር ድረስ የሄዱበት ሁኔታ መኖሩን ያው የገመገምንበት ሁኔታ አለ። ይሄንንም በመመልከት ያው ክልሉ ለ20 ሺህ የሚሆን የህብረተሰብ ክፍል በተለይ ለተፈናቀሉት የህብረተሰብ ክፍሎች ድጋፍ ያደረገበት ሁኔታ አለ። እንዲሁም ደግሞ ያው እንግዲህ በጆፒ ኢመርጀንሲ በኤፍኤች እና በአመል ኢትዮጵያ የጥር ወር 119 ሺህ የህብረተሰብ ክፍሎች ድጋፍ ተደርጓል ማለት ነው። ከዚህ ጋር ተያይዞ እንግዲህ አባታችን አቡነ በርናባስ እንግዲህ ሁላችሁ እንደምናውቀው በሰሜኑ ጦርነትም ከፍተኛ በሚሊዮን የሚቆጠር ድጋፍም አድርገዋል። እንዲሁም ደግሞ በ2015 16 ዓመተ ምህረት ላይም ከፍተኛ ድርቅ ተከስቶ ነበረ በሳህላ በአብርገሌና ዝቋላ ላይ ለዛም ቢሆን ከፍተኛ ድጋፍ አድርገውልናል። አሁንም በመቀጠል ለደሃና ለጋዝ ብላና ነጻ ግብጅም እንግዲህ አምስት ሚሊዮን የሚጠጋ ብር እንግዲህ ማሽላ አንድ ሺ ሁለት መቶ አርባ ኩንታል የሚሆን ለስምንት ሺ ስድስት መቶ ስልሳ ሰባት ተጠቃሚዎች ድጋፍ አድርጓል ማለት ነው። እና በብሔረሰብ አስተዳደር ስሙ እጅግ አድርገን እናመሰግናለን። ድጋፉም በቃ ከገባን ጀምሮ ድጋፋቸው የማይቆረጥ ስለሆነ በረከታቸው የድረሰና ድጋፍ የተደረገላቸው የህብረተሰብ ክፍሎችም በተደረገላቸው ገዛ መደሰታቸውን ገልጸው አቶ ያለው ደሴና ወይዘሮ ሙሉ ተማር እንደተናገሩት ከረምት ላይ የጣለው ዝናብ ማሳችን ጠራርጎ በመውሰዱ ምንም አይነት እህል ማግኘት አለመቻላቸውና አብዛኛው ማህበረሰብ አካባቢውን ለቆ መሰደዱን ገልጸዋል ንድቃባታችን እንደው ይህ ህዝብ በጎ በማድረጉ እኛ በጣም ተስፋልና እንደው አባታችን ወጥቶ ይህን እርዳታ በጎ አድራጊ እርዳታ መስጠቱ በጣም እያመሰገነ ነው። ችግር በጣም ነው የጠናበት ነው። ገበሬ እንዳረሰ በበረሃው ነው የቀረው። ወንድሞቻችን ልጆቻችን በጣም እራብ ነው። እናቶች መደብ ላይ ነው ያሉት። ገበሬም ያረሰው መሆኖ ነው ያለው በውጭ ነው የቀረው እና አገራችን በጣም ችግር በጣም በጣም ችግር ይዞታል። ብፁዕ አቡነ በርናባስ የዕለት ምግብ የእህል ድጋፍ በማድረጋቸው ደስ ብሎናል። ብፁዕነታቸው ላደረጉልን እገዛ እያመሰገንን ለብፁ አባታችን ረጅም ዕድሜ ከጤና ጋር ይስጥልን፣ ሲሉ ምስጋናቸውን አቅርበዋል። መረጃውን ያደረሰን የዋግ ህምራ ሀገረ ስብከት ነው። በመጨረሻም በማዕከላዊ ጎንደር ሀገረ ስብከት የሚገኘው የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ጤና ጣቢያ ለማስገንባት ዝግጅት እያደረገ መሆኑን አስታወቀ። የረካል አድማሱ ዝርዝሩን ያቀርበዋል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በምስራቅ በለሳ ሐሙሲት ከተማ ላይ ከእርዳታ ለመላቀቅ የሚያግዘውን የልማት ፕሮጀክት ጀምሯል። ፕሮጀክቱ የጤና ጣቢያን ጨምሮ የአብነት ትምህርት ቤት እንዲሁም የአስኳላ ትምህርት ቤትን ያካተተ ነው ተብሏል። አሙሲት ላይ ሊዝ መሬት አለ መንግስቱ። የተቀበልነው የአብነት ትምህርት ቤትና መዋይል ህጻናት ሆስፒታል የሚሰራበት ነው የታቀደ ያው ከመንግስት ለመቶ ዓመት ለጊዜው አሁን ወደ አራት መቶ ሺህ ተካፍሎ ተገዝቷል። ይህም ሶስት ነገሮችን ያሰራል። አንደኛ የአብነት ትምህርት ቤቱን ነው እንግዲህ ትምህርት ቤቱ ይዛል የተባለው የአብነት ትምህርት ቤቱ እስከ ስልሳ ተማሪ ነው ማለት ነው። ሁለተኛ ዘመናዊ ትምህርት ከአንድ እስከ ስምንት ነው። ሶስተኛ የጤና ጣቢያ አስር አልጋዎችን ያለበት የሚያስተናግድ ነው ማለት ነው። ገዳሙ የጀመረው ይሄው ፕሮጀክት እውን እንዲሆን ደግሞ በመላው ዓለም የሚገኙ ኦርቶዶክሳውያን ልክ እንደ ከዚህ ቀደሙ ሁሉ የድጋፍ እጃቸውን እንዲዘረጉ ጥሪ ቀርቧል። ይሄ ሲሆን የናንተ በጎ ፈቃድ፣ በጎ ልግስናችሁ ሲኖር በአጭር ጊዜ ይጠናቀቃል፣ ወደ ቁም ነገር የሚገባል ማለት ነው። ያም ደግሞ እንግዲህ በህዝበ ክርስቲያኑ ረዳትነትና አጋዥነት ነው ሊሰራ የሚችለው። የሙታንሳ ማርቅዱስ ሚካኤል አንድነት ገዳም በመላው ዓለም ከሚገኙ ምእመናን በተደረገለት ድጋፍ በዘላቂነት ራሱን ለመቻል ሰፋፊ የልማት ስራዎችን እያከናወን እንደሚገኝ የሚታወቅ ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ ያሉን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። መልካም ጊዜ